በአረብኛ ማነው አስተማርኩት። እድሜህ ስንት ነው አስተማርኩት። የየት ሀገር ሰው ነክ የሚለውን አስተማርኩት። አሁን አንተ እኔን ትጠይቀኛለህ? መጀመሪያ ትቀጣለህ። አንደኛ ቅጣት እንደ

ክበቲ ክበቲ፣ በቃ በጣም ጥሩ። መቼ ነው ታዲያ ኬክ ኢትዮጵያ ውስጥ ምትጀምሪው? እዛ ብቻ ሆንሽ ኬክ አልፈልግም። ከላክሽ ጥሩ ነገር ላክ። ኬክ ጥሩ ነገር ከዛ ድረስ

ያሁእንአይልም ጌም ላይ ሆኖ ካሜራ ማዞር አይቻልም እንዴ? አንዳንይ የሌላ ቀን የሌላ ቀን ይኸውላችሁ ከሄሪ ከሄሪ የመጣልኝን ዩት ቤተሰብ ሄሪዬ ያመጣችልኝን እና ኦኬ እዚህ ጋር ነው። ቤተሰብ ከአዶት ከእህቴ እሺ፣ ከህቴ አዶት የተላከልኝን ተመልከቱ፣ ተመልከቱ። አዶት ናት ቤት ድረስ የላከችልኝ በሄሪ ኬኳ በኩል። ይሄ ደግሞ ከሄሪዬ ነው፣ ከሄሪ ኬክ ነው የመጣልኝ። አመሰግናለሁ፣ በጣም በጣም አመሰግናልኝ። ውድ ኑሪልኝ። ቸኮሌት ነው እንይ፣ ቸኮሌት ይሄ ቸኮሌት ነው። አውፁ መሴጅ ነ ነብብኝ በቃ ላኪው እንትኑ ስሙን ቀይሪና ለእኔ ላኪልኝ ምኑን ይኸው፣ ይሄ መልእክቱ ለእኔ ነው። እሺ ይሄ ልላክልኝ መልእክቱን አንቺ ላኪልኝ ለእኔ ማድረግ አሁን ነው የማውቀው። አየሻ መልእክቱን አንቺ እና ላኪልኝ ማድረግ አሁን ነው የእኔ የማውቀው ይላል። ኬኩንም ልላክልኝ። ኧረ ኬኩን አይደርስማ። ቢደርስ ችግር የለውም። እሽግ ስለሆነ ይደርስ ይችላል። ይሄ ይደርሳል። ቸኮሌት እኮ እንደዚህ ዓይነት ቸኮሌቶች እኮ እሽግ ስለሆነ ይደርሳል። አሁን እዛ ላይ ደግሞ ረጅም ጊዜ ነው የሚቆዩት እንደዚህ እቤት እንደዚህ ይቀመጡ እና እንደዚህ ረጅም ጊዜ እንግዳ ሲመጣ አንድ ፍሬ አንድ ፍሬ እያነሳ በጣም ብዙ ጊዜ ይቆያል ብለው ፍሬ ፍሬ ግን አመስግኛቸው በጣም አመሰግናሉ

የነበረችንላብስ ማኝማ እኔና ሄሪክ ፌስቡክ ምንተዋወቀው ግን እኔ ቲክቶክ ላይ ስመጣ እኔ የአገሯ ልጅ የካታር ልጅ ስመጣ አንተን ቻው ብላ ወደ እኔ መጣች። እና በፊት እኮ እኔ ቲክቶክ ስለማልጠቀም ነበረ እዛ ፌስቡክ ላይ ተመለሻ። አሁንም ኤሪን እፈልጋለሁ። ከቲክቶክም አየሽ፣ ከቲክቶክ ማ ልታስጠፉኝ ነበር። አልጠፋም አልኩ እንጂ ማለት ነው። በጁሊ ዘመን ሩሲያዊት አፍቅሬ ስትደግፈኝ የነበረች የጥንቷ እኔ አሁንም ከሌላ ሰው ጋር ስትጫወት አንተን ተደግፋለች። ከኔ ጋር ግን ሲሆን እኔ ነው

አንድ ዜሮ አንድ ዜሮ አንድ ዜሮ ነች። ጀምሪ ምንድን ነው ይደራረሱም አልገባኝ። ምንድን ነው ቁመት ቁመትሽ ቁመትሽ? በስመ አብ አንቺ ሄሪን እንኳን አትበልጫትም። ደሪን ያበላሽሄሪነችም ቁመት እሷን እንኳን ቢያንስ አትበልጫትም። ረጅም እኮ ናት እሷ። ምክ እኔ እኮ ሜትር ከአምሳ አምስት እኮ ነኝ። እሷ እኮ ሜትር ከስልሳ አምስት ናት። እንደዚህ የሚባል ሜትር አለ? እንደ ሜትር የተረገምክ ቤተሰብ ሂዱበት፣ ሂዱበት፣ ሂዱበት እየተመታ ሌትስ ጎ

ግን እኔ በጣም የሚገርመኝ ነገር ማለት ነው፣ ምላስክ አይሞትም። እንደዚህ እየቀጠቀጥኩክ ምላስክ አይሞትም። ምላስ እኮ አይሞትም እኮ። በትክክለኛ ሞተሽ ራሱ ምላስ ብዙ ቀን ይቆይላይ። በትክክል ቦታ ከማ ትናገርም፣ በቃ ሞትክ፣ ሞትክ። ስትሞት ነው ምላስ አይሞትም። ቶሎ አንገዙ ተቆርጦ የሚያው ራሱ አላጋጠመሽም? የለም እንደዚህ እነዚህ በጣም ከባባር ነገሮች ላላሳለፍም እንጂ ቤተሰብ ፕሊስ፣ አንድ ነጠላ ዜማ የሚችል ሰው የሚሰራልኝ ሰው ውለታውን እከፍላለሁ። ምን አይነት ነጠላ ዜማ መሰላችሁ? ምችሉ ሰዎች ቲክቶክ ላይ የራሳችሁ አቀናብራችሁ ስፖርስቱ ምናምን አይቻለ፣ እና ይሄን እንድታቀናብሩልኝ ፈልጋለሁ። ወይም አድርሱልኝ። ሀቢባ ፋሚሊ ይችላሉ። ሀቢባ ፋሚሊ ይችላሉ። ሀቢባ ፋሚሊ ይለያሉ ብላው ነጠላ ዜማ እንዲያወጡት ወይም ጠይቁልኝ ፕሊስ። ከዛ ከወጡት በኋላ በቃ እኔ ሁሌ ሚኪን እየቀጠቀጥኩኝ በጌማችን ጋር የሀቢባ ቤተሰቦች ይችላሉ። ማንኛውም ቲክቶክ ላይ የሚችል ሰው ይስራለን፣ ግን ስፔሻል የሚችል ሰው ደግሞ አለ እየሰራ ነጠላ ዜማራሱ ሻርፍ፣ እነሱም አርፉ። ምን አልኩኛው ስም አልጠራው

አስር አስር ነበር። ተቃለሱ ለኔ ከውጭ ይዤው የገባሁት ነው። ትናንትና አረቦቹ ነው ያሸነፉበት ነው። እሺ አዳም ጠይሚኪ፣ አንደኛ ቅጣት ዶክተር አምባሳደር አይረን ሌዲ ሀቢባ አለቃዬ ናት ብለህ ግንባርት ላይ ትጽፋለህ በማርከር ከዛ እኔ ስክሪንሻት አድርጌ ፕሮፋይሌ ሊያደርጓለሁ ለአንድ ሳምንት። ሁለተኛ ቅጣት ከሰል ትፈጭና ፊትን ትቀብተ ሙሉ ጌሙን ቁጭ ትላለህ። ሶስተኛ ቅጣት ከበደች ዙሩ። ሶስተኛ ቅጣት በማስታ

ወይም በባል እኔ በፊት የሚያስቀኝ ሚኪ የሆነ ነገር ፈልጎ ሊሄድ ሲል ቦርቴን አስቀምጦ ታብታበሉ በያት የሚላት ነገር አስራ ሶስት ሰው ባሏ ሌላ ሰው

ሌትስ ጎ ፋሚሊ ቴንኪው መክፊራ እየኔ እናት ትለያለሽ። ፋሚሊ ይችላሉ። ሀቢባ ፋሚሊ ይለያሉ። ቴንኪዩ ሪምሻ አሁን ሩቀታችን ብዙ ፕሪፕላ የመጨረሻው ጨዋታ አይደለም ነው የመጨረሻው ዘጠነኛው ነው። ሙሉ ኢነርጂያችሁ እዚህ ላይ እንዳያልቅ